በአካባቢ ላይ የመጀመሪያ ሞል ነው የሚያደርገው። እንዳልኩሽ ወደ 5200 ካሬ ላይ ያረፈ ነው። የተለያዩ ነገሮች ይዘን መጥተናል። ሱቆቹ ላይ ማለት ነው። አዎ፣ ክፍያው እጅግ በጣም ተመጣጣኝ በሚባል ዋጋ ነው ይዘን የመጣ ነው። ለምሳሌ አሁን ትንሹ የሚባለው ሱቅ ከ2.5 ሚሊዮን ብር ጀምሮ ማግኘት ይችላል። የንግድ ቦታዎቹ ከአንደኛ ፍሎር እስከ አራተኛ ፍሎር ድረስ ነው ያሉት። ለምሳሌ ያህል ልንገርሽና፣ 100 ፐርሰንት ለሚከፍል ሰው እስከ 15 ፐርሰንት ከሚከፍለው ላይ ዲስካውንት ያገኛል። ከሙሉ ክፍያው ላይ የ15 ፐርሰንት ቅናሽ ይኖረዋል ማለት ነው ከሙሉ ክፍያው ላይ ማለት ነው ሰላም ውድ የኑሮ በሸገር ተመልካቾቻችን ከዚህ ቀደም መተንበት የነበረው ጀንቦሮ ሪል ስቴት አሁን ላይ ሱቆችን ለሽያጭ እንዳቀረበ እንዲሁም ደግሞ የዲስካውንት ኦፈር ይዞ እንደመጣ ሰምቼ ስለሱ መረጃ ልጠይቅ እዚህ ተገኝቻለሁ እኔ ንሃ ሚናኝ ቻናላችን ደግሞ ኑሮ በሸገር ነው አብራችሁን ቆዩ ሰላም ሰላም ጤና ይስጥልኝ እንዴት ነሽ ነዋሚን እባላለሁ እስቲ በቅድሚያ ራስህንና እዚህ ጀንበሮ ሪል ስቴት ያለህን የስራ ድርሻ አስተዋውቀኝ መልካም ስሜ ዮሐንስ እባላለሁ በጀንበሮ ሪል ስቴት የሽያጭ አማካሪ እና ባለሙያ ነኝ እንኳን ወደ ጀንቦሮ ሪልስቴት በሰላም መጣሽ። እንኳን በደህና ቆየኸኝ ዮሐንስ። ዛሬ እንግዲህ ወደ ጀንቦሮ የመጣሁበት ዋነኛው ምክንያት ሱቆችን ለሽያጭ እንዳቀረባችሁ፣ እንዲሁም ደግሞ የዲስካውንት ኦፈር እንዳመጣችሁ ሰምቼ ነው። በትክክል አዎ፣ የዲስካውንት ኦፈሮች ይዘን መጥተናል። የተለያዩ መረጃዎችም አሉን። እንግዲህ ቁጭ ብለን ደግሞ እናውራ እስቲ ያለውን ነገር። መልካም በድጋሚ እንኳን በሰላም ወደ ጀንቦሮ ሪልስቴት መጣሽ። እንኳን በደህና ቆይ። መልካም። እንግዲህ አሁን የምንገኘው ሳር ቤት የሚገኘው ሳይታችን ላይ ኪሮ ግራንድ መሆን የምንለው ላይ ግራውንድ ፍሎር ላይ ነው የምንገኘው እንግዲህ ግንባታ እያከናወን እንገኛለን። በሰፊው አሁን ላይ ኦልሞስት ወደ 5200 ካሬ ላይ ያረፈ ነው። የንግድ ቦታዎችን የመኖሪያ አፓርታማዎችን በሰፊው ይዘን መተናል ማለት ነው አሁን ላይ በጣም አሪፍ ነው። ዮሐንስ ቅድም እንደገለጽኩልህ እንግዲህ ዛሬ እዚህ የተገኘሁት ለሁለት ምክንያቶች ነው። ለሽያጭ ሱቅ እንዳወጣችሁ ሰምቼ እና የዲስካውንት ኦፈርም እንዳላችሁ ሰምቼ ነው። እስቲ ከሱቆቹ ጀምርና ያለውን መረጃ ነገር እንደሚታወቀው እዚህ አካባቢ ላይ ከፍተኛ የሆነ የሱቅ እጥረት አለ። በዛ ላይ ደግሞ ከሜክሲኮ ጀምሮ እስከ ማካኒሳ ድረስ ብትሄጂ ምንም አይነት ሞል የሚባል ነገር የለም። በስተቀኝ በኩልም በስተግራ በኩልም ብንሄድ ምንም አይነት ሞል የለም። ስለዚህ አንደኛ ያንን በመገንዘብ ከፍተኛ የሆነ የሱቅ እጥረቱንም ለመቅረፍ ይህን የመሰለ ግንባታ እያከናወን እንገኛለን፣ ማለት ነው። ስለዚህ የመጀመሪያው ሞል ያደርገዋል ማለት ነው። በአካባቢው ላይ በአካባቢ ላይ የመጀመሪያ ሞል ነው ያደርገው። እንዳልኩሽ፣ ወደ 5200 ካሬ ላይ ያረፈ ነው። የተለያዩ ነገሮችን ይዘን መተናል፣ ሱቆቹ ላይ ማለት ነው። የልጆች መጫወቻዎች ይኖራሉ፣ ጌም ዞኖች ይኖራሉ፣ የተለያዩ ፉድ ኮርቶች ይኖራሉ፣ ካፍቴሪያዎች ይኖራሉ። እነዚህ ሁሉ እንግዲህ ለደንበኞቻችን ያዘጋጀናቸው ቦታዎች ናቸው ማለት ነው። በተጨማሪም ደግሞ አነስተኛ የንግድ ቦታዎች ለሚፈልጉ ሰዎች ደግሞ ሞባይል ቤቶች፣ ኮስሞቲክስ ቤቶች፣ ተመልሶ ደግሞ ፋርማሲዎች፣ እንደዚያ እንደዚህ ዓይነት ቦታዎችን እዚህ ቦታ ላይ ማግኘት ይችላሉ ማለት ነው። በጣም አሪፍ ነው። ዮሐንስ፣ ሱቆቹን በምን ያህል ቅድመ ክፍያ ማግኘት እንችላለን? አሁን ላይ በአስር ፐርሰንት ቅድመ ክፍያ ነው፣ ግን ያው የግንባታው ሂደታችን እያደገ ስለሆነ ምናልባት ከትንሽ ጊዜ በኋላ ቅድመ ክፍያ ወደ 15 ፐርሰንት ሊያደግ ይችላል። እንዲሁም ደግሞ የንግድ ቦታ ዋጋቸውም ጭማሪ ልናደርግ እንችላለን። አሁን ባለው ግን ከአስር ፐርሰንት ቅድመ ክፍያ ጀምሮ ነው እያስከፈልን ያለ ነው። መልካም፣ ዋጋውስ እንዴት ነው? የተመጣጣኝ የሚባል ነው? አዎ ክፍያው እጅግ በጣም ተመጣጣኝ በሚባል ዋጋ ነው ይዘን የመጣ ነው። ለምሳሌ አሁን ትንሹ የሚባለው ሱቅ ከ2.5 ሚሊዮን ብር ጀምሮ ማግኘት ይችላል። ከዛ ተጨማሪ ደግሞ ቅድመ ክፍያው 10% ስለሆነ ከ10% ቅድመ ክፍያ ሲሆን 250 ሺህ ብር ማለት ነው። ቅድመ ክፍያ ሰው አንድ ሰው 250 ሺህ ብር ከፍሎ ቀሪውን ደግሞ ቀስ ብሎ በአንድ አመት ተኩል ውስጥ ነው ሱቆችን የምናስረክበው፣ በአንድ አመት ተኩል ውስጥ ቀስ ብሎ መክፈል ይችላል ማለት ነው። በጣም አሪፍ ነው። ሱቆቹ ላይ ምን ምን አይነት የካሬ አማራጮችን ይዛችሁ የመጣችሁት? የሱቆቹን አማራጭ ምን ምን ሱቆች እንዳሉ ያው ሳይቱ ላይ ማየት እንችላለን። ምክንያቱም ሰዎችም የታ አካባቢ እንደሆነ፣ ምን አይነት ሱቆች እንደሆኑ፣ ግንባታው በምን ያህል ደረጃ እንዳለ ማየት ስለሚኖርባቸው ሳይቱ ላይ ደግሞ ሳይሻለው ማለት ነው። በጣም አሪፍ ደስ ይለኛል። የንግድ ቦታዎቹ በሰፊው እዚህ አካባቢ ላይ ነው የሚገኙት ከትንሹ ካሬ ጀምሮ ቅድም እንዳልኩሽ ከአስራ ሁለት ካሬ ጀምሮ ማንኛውም ሰው ማግኘት ይችላል ማለት ነው። ምናልባት አንደኛ ፍሎር ላይ ከ24 ካሬ ጀምሮ ነው የምናገኘው፣ ከፍ እያለ ሰይር ነው ግን ካሬዎቹም አነሳነስ እያሉ የሚሄዱት ማለት ነው። ስንት ፎቅ ነው የሚሆኑት ሱቆቹ? የንግድ ቦታዎቹ ከአንደኛ ፍሎር እስከ አራተኛ ፍሎር ድረስ ነው ያሉት፣ ከአንድ እስከ አራት ማለት ነው። ሰዎች እዚህ ቦታ ላይ ሱቆችን ቢገዙ ምን አይነት የሎኬሽን ቫሊው ያገኛሉ? አንደኛ ከአካባቢው ጀምሮ ስንነሳ እዚህ አካባቢ ላይ ሰዎች አንድ የንግድ ሱቅ ቢገዙ ከሜክሲኮ ጀምሮ እስከ መካኒት አደባባይ ድረስ ምንም አይነት ሞል የለም። እንደምታውቁት ሞል በባህሪው ሰዎችን የመሳብ አቅም አለው። ምክንያቱም ሁሉም ሰው የሚስተናገደው በወስጥ በኩል ስለሆነ ለአንድ ነገር ብቻ አይደለም ሰው የሚመጣው ሁለት ሶስት ነገሮችን ልሸምት ሲል የተለያዩ አማራጮች ይኖራሉ ማለት ነው። ከዚህ ሰው ከዛ አንግል ስናየው ሞል በባህሪው በራሱ ሰዎችን የመሳብ አቅም አለው ማለት ነው። በተጨማሪ ግን እንዳልኩሽ ቅድምም እዚህ አካባቢ ላይ ከሜክሲኮ አደባባይ ጀምሮ እስከ መካኒሳ ድረስ ምንም አይነት ሞል የለም በቀኝም በግራም በኩል ማለት ነው። ስለዚህ ይህንን ስናየው አንድ ሰው እዚህ አካባቢ ላይ ቢገኝ ቢገዛ ትልቅ የሆነ የገዢዎች ፍሰት ያለበት ነው ትልቅ ምክንያቱም አንደኛ ማህበረሰቡ እዚህ አካባቢ ላይ ብዙ ማህበረሰብ ነው ያለው በመቶ ሺዎች የሚቆጠሩ ሰዎች ናቸው የሚኖሩ ስለሆነ ያለው፣ አንደኛ ሳር ቤት ነው። ሳር ቤት በራሱ መሆኑ ድሮ ከሚታወቁ አካባቢዎች ቀድሞ ከተቆረቆሩ አካባቢዎች አንዱ ነው፣ ሳር ቤት ማለት ነው። ስለዚህ እዚህ አካባቢ ላይ አንድ ሰው ቢገዛ አንደኛ ማህበረ አካባቢው ላይ ምንም አይነት ሞል የለም፣ ሁለተኛ ሳር ቤት በመቶ ሺዎች የሚቆጠሩ ሰዎች ናቸው ያሉት፣ ምክንያቱም የምናየው ከሜክሲኮ ጀምሮ እስከ መካኒሳ ድረስ ያሉት ሰዎችን በቀኝም በግራም ብዙ ሰዎች ያሉበት አካባቢ ነው። ከዛ በተሻገር ደግሞ ብዙ ኤምባሲዎች ያሉበት አካባቢ ነው። ምክንያቱም በቀኛችን በኩል ብትሄጅ፣ በግራ በኩል ብትሄጅ፣ እዚህ አካባቢ በእኛ ሳይት ብቻ ዙሪያ ኦልሞስት ወደ ስምንት የሚጠጉ ኤምባሲዎች አሉ። አጠቃላይ ደግሞ በ200 300 ሜትር ራዲየስ ደግሞ ወደ 30 የሚጠጉ ኤምባሲዎች አሉ። ከፍተኛ የሆኑ የውጭ ሰዎች ፍሰት ያለበት አካባቢ ነው። አንደኛ ሁለተኛ ቪዲዮ ውስጥ ነው። ሶስተኛ ደግሞ እዚሁም ላይ ራሱ የሚገነባበው ምክንያቱም ሚክስድ ዩዝድ አፓርትመንት ነው። ሰው ከላይ አፓርትመንት አለ፣ ከስር ደግሞ የንግድ ተቋም አለ። ስለዚህ እነዚህ እነዚህ ተጨምረው ከፍተኛ የሆኑ የገቢ አማራጮች አሉ ማለት ነው። ስለዚህ አንድ ሰው እዚጋ ሱቅ የሚገዛበት ጊዜ ከነዋሪዎችን በተጨማሪ አካባቢው ላይ ያሉት በርካታ ነዋሪዎች ደንበኛ የሆነ ድል አላቸው። ያልሆነ ሚክስድ ዩዝ አፓርትመንት ነው የገነባችሁ ያላችሁት ብለኸኛል እና ምን ምን አይነት የጋራ መገልገያዎች አሉት? ብዙ አይነት የጋራ መገልገያዎች አሉት። ለምሳሌ አሁን ከሊፍቶች ብናነሳ 15 የሚጠጉ ሊፍቶች አሉን። ሁለት ስኬሌተሮች አሉ። 15 ሊፍት፣ ሁለት ስኬሌተር ማለት በጣም ብዙ ነው። አንድ ግንባታ ላይ ምናልባት አዲስ አበባ ውስጥ ካሉት ውስጥ ከፍተኛ የሆነ ሊፍቶች ያሉት እዚህ ነው። በጣም ብዙ ሊፍት ነው ያለው፣ 15 ሊፍት ነው ያለው እንዳልኩሽ። በተጨማሪ ለንግድ ቦታዎች ሁለት ስኬሌተሮች አሉት። አንደኛው እንግዲህ እዚህ አካባቢ ላይ የምንገኘው ማለት ነው። ዋናው መግቢያ ሜይን ኢንትራንሱ እዚህ ጋር ነው። ከዛ በኋላ ማንኛውም ሰው ከዚህ መቶ ነው የሚገባው ማለት ነው። ሰው እዚህ ጋር ምን አለ? ኤስኬሌተሮች አሉ። ሁለት ኤስኬሌተሮች እዚህ ጋር አሉ። በተጨማሪ ደግሞ ወደዛኛውም አካባቢ ላይ ደግሞ ሌላ ተጨማሪ ኤስኬሌተር አለ ማለት ነው። ሶ ቅድም ላነሳልሽ የፈለኩት ይህን ነው። እዚህ አካባቢ ላይ ለምሳሌ ሱቆች ለሚገዙ ሰዎች፣ አንደኛ ከፍተኛ የሆኑ የሰዎች እንቅስቃሴ ያሉት እዚህ አካባቢ ላይ ናቸው። ከዚህ ዙሪያ እስከዛኛው ድረስ በላይም ደግሞ እስከዛ ድረስ ከፍተኛ የሆኑ የሰዎች ፍሰት ይኖራል ማለት ነው። ማንኛ ሰው ሲገባ ቀጥታ በዚህ ጋር ነው የሚገባው። እዚህ ጋር ሱቆች አሉ፣ በዛ በኩል እዛ ጋር ሱቆች አሉ። ከፊት ለፊት ደግሞ የምታያቸው ብረቶቹ ያሉበት አካባቢ ላይ ሱቆች አሉ። አዲስ ያወጣ ናቸው ማለት ነው። እንደዚህ ዙሪያውን ጀምሮ አዲስ ያወጣ ናቸው ሱቆች አሉ። ከዚህ ጀምሮ እስከ አራተኛ ድረስ ቲፒካል ነው፣ ቅድም እንደተነጋገር ነው ማለት ነው። ከአንድ እስከ አራት ከአንድ እስከ አራት ቲፒካል ነው፣ ተመሳሳይ ነው። አሁን ለምሳሌ አንድ ሰው አራተኛ ላይ መግዛት ፈልጋለሁ ቢል ይሄንን አይቶ አራተኛ ላይ መግዛት ይችላል ማለት ነው። ቲፒካል ነው ማለት ተመሳሳይ ነው። ሮ ፕራኑ ኤቭሪቲንግ ተመሳሳይ ነው። ሶ ይሄንን አይቶ አራተኛ ላይ፣ ሶስተኛ ላይ፣ ሁለተኛ ላይ መግዛት ይችላል ማለት ነው። ያላቸው የካሪያ አማራጭም ተመሳሳይ ነው ማለት ነው። አዎ በዚህ ሳይድ ያሉት ተመሳሳይ ካሪ አማራጮች ናቸው ያሉት። ለምሳሌ እዚ አካባቢ ላይ 24 ካሪዎች ናቸው። ወደዚህ ጋር ብንመጣ 30፣ 50 ካሪዎች ለሚፈልጉ ሰዎች አማራጭ አለው ማለት ነው። ከፍ ያለ ለሚፈልግ ሰው ደግሞ መርጅ አድርጎ ሶስት አራቱን አንድ ላይ አርጎ መግዛት ይችላል ማለት ነው። በጣም አሪፍ ነው ዮሐንስ፣ የሱቆቹን ሳይት እንግዲህ ጉብኝት አድርገን መተናል። አሁን ደግሞ እስኪ ሚክስድ አፓርትመንት እየገነባችሁ እንደመሆኑ መጠን ስለ መኖሪያ ቤቶቹ አንዳንድ ነገሮችን ንገረኝ። በጣም ጥሩ ጥያቄ። መኖሪያዎቹን ከባለ ሁለት መኝታ ቤት ጀምረን ይዘን ይመጣ ነው። ከባለ ሁለት፣ ባለ ሶስት የተለያዩ የካሬ አማራጮችን ይዘን መተናል ማለት ነው። ለምሳሌ ባለ ሁለት ከመቶ ስድስት ካሬ ጀምሮ ነው ስድስት አይነት የካሬ አማራጮች አሉት ባለ ሁለት መኝታ ቤት ብቻ በተጨማሪም ባለ ሶስት መኝታ ቤት ከመቶ ሃምሳ ካሬ ጀምሮ ነው ይዘን የመጣ ነው። እሱም ደግሞ ወደ ስድስት የሚጠጉ የካሪ አማራጮችን ይዘመተናል። አሁን ባለው ሁኔታ ለሁለቱም ስድስት የሆነ የካሪ ስድስት የሆነ የካሪ አማራጮችን ይዘመተናል። ምክንያቱም አንዳንዴ ምንድን ነው ሰዎች እንደ አቅማቸው መግዛት የሚፈልጉ አሉ። ባለ ሁለት ሆኖ ሰፋ ያለ ሳሎን፣ መኝታ ቤት፣ ኪችን ያለው የሚፈልጉ አሉ። ለእነሱ በተጨማሪ ሰፋ የሆነ ሰፊ የሆነ የካሬ አማራጭ ይዘመተናል። በተጨማሪ ደግሞ አነስ ብሎ ደግሞ ዋጋውም ስለሚቀንስ ከዛም ፐርስፔክቲቭ ደግሞ ባሎል ትፈልጋሉ የሚል ካለ እንደው ደግሞ አነስ የሚል የካሬ አማራጮችን 106 ካሬ ጀምሮ ባሎት ይዘመተናል። ባለሁለት መኝታ የመኖሪያ አፓርትመንታችሁ ምን ያህል ብር ነው? ትንሹ ያልኩሽ ከ12 ነጥብ 5 ሚሊዮን ብር ጀምሮ ከ10 ፐርሰንት ቅድሚያ ክፍ ጀምሮ በሁለት ዓመት ውስጥ የሚጠናቀቅ ዋጋውም ሄድ ይመስላል ማለት ነው። በ12.5 ሚሊዮን ብር ነው። በጣም አሪፍ ነው። ዮሐንስ ቅድም ሳልጠይቅህ የረሳሁት ነገር ቢኖር የሱቆቹ ዴሊቨሪ ታይም በምን ያህል ጊዜ ነው የሚሆነው? ሱቆቹም በአንድ ዓመት ተኩል ነው የምናስረክቡ። ምክንያቱም ግንባታቸው እንደምታዩ ነው እየተፋጠነ ነው። በዛ ላይ ደግሞ ከፍ ብለን ነው ለሽያጭ የሚያወጣ ናቸው። በአንድ ዓመት ተኩል ውስጥ የንግድ ቦታዎችን እናስረክባለን። በአንድ ዓመት ተኩል ውስጥ ታስረክባላችሁ፣ በሚገባ በጣም አሪፍ። የመኖሪያ ቤቶቹ ላይ ምን ምን አይነት የጋራ መገልገያዎች ይኖራሉ? አሁን ላይ ምንድነው መሰለሽ፣ ሰዎች ፎቅ ላይ ቢኖሩ እታች የሚኖሩበትን አይነት ስሜት ሊኖር ይገባል ብለን እናምናለን። ምክንያቱም ለምሳሌ አሁን ፕሮግራም ሊኖርባቸው ይችላል ሰዎች፣ ለእንደዚህ አይነት ነገር አዳራሾችን አዘጋጅተናል። አሁን ሰርግ ቢኖርበት፣ ልደት ቢኖርባቸው፣ የተለያዩ ፕሮግራሞች፣ የቤተሰብ ፕሮግራሞች ቢኖሩ ምርቃት ቢኖር ለእንደዚህ ለእንደዚህ አገልግሎት የሚውሉ የተለያዩ አዳራሾች አዘጋጅተናል ማለት ነው። በተጨማሪም የሐዘን ሰው ልጅ ነውና፣ ሐዘን ሊገጥመው ይችላል። ሐዘን ቢኖርባቸውም እንደዚሁ የሚጠቀሙባቸው አዳራሾች አዘጋጅተናል ማለት ነው። ከዛ ባሻገር ደግሞ ስፖርት መስራት ሊኖርባቸው ይችላል ሰዎች። ጂም አለው የራሱ አምስተኛ ላይ ሪክሬሽን ኤሪያ የሆነና ጂም አለው፣ ዴኬር አለው። ህፃናት ያላቸው ሰዎች ሊኖሩ ይችላሉ ልጆቻቸው የሆነ ቤት አስቀምጠው መውጣት የማይችሉ ብዙ ሰዎች አሉ። ስራ መሄድ የማይችሉ ማለት ነው። ሶ ያንን ደግሞ እንደዚህ አይነት ችግሮችን ለመቅረፍ ዴኬሮችን አዘጋጅተናል። እዚሁ ለሚኖሩ ሰዎች ዴኬር መስጠት ይችላሉ፣ እዚሁ ላይ ማለት ነው። በተጨማሪ ስፓ አለን። ስፓ መጠቀም ለሚፈልግ ሰው ስፓ መጠቀም ይችላል። ከዛ በኋላ ደግሞ ፉድ ኮርት ይኖረዋል፣ አምስተኛ ላይ ማለት ነው። ስለዚህ እንደዚህ እንደዚህ ነገሮችን ለማሟላት ሞክረናል እዚህ ህንፃ ላይ። ከዚህ በተጨማሪም ሰው አሁን ላይ እንደምታዩ የኤሌክትሪክ መኪናዎች ግዴታ እየሆኑ መጥተዋል። ኤሌክትሪክ መኪና ቻርጅ ማድረጊያ ግዴታ ነው። ይህን ደግሞ ለመቅረፍ ራሱ እዛው ቤዝመንት መኪና የሚያቆሙት ላይ ቻርጅ ስቴሽን አለው። ስለዚህ ማንኛውም ሰው መኪናውን ቻርጅ እዛው ላይ ማድረግ ይችላል። በጣም አሪፍ ነው። ቅድም እንግዲህ እንደነገርከኝ ከሆነ ሱቆቹ ይሄ የመጀመሪያው ሞል ስለሚሆን በርካታ ደንበኞች የማግኘት እድል ይኖራቸዋል ብለኸኛል። ሰዎች እዚህ የመኖሪያ ቤት በሚገዙበት ጊዜ ምን ምን አይነት የሎኬሽን ቫሊዩ ያገኛሉ? የመጀመሪያው መሰረተ ልማት ነው። እዚህ አካባቢ ላይ ለሚኖር ሰው ሆስፒታሎች፣ ትምህርት ቤቶች በቀላል በቅርብ ርቀቶች ማግኘት ይችላል። ለምሳሌ አሁን አሁን ካለንበት ሳይት ጀምሮ መቶ ሜትር ላይ እርቀት ብንሄድ ሆስፒታል አለ። ስልክ ሮድ ኢንተርናሽናል ሆስፒታል የሚባል ትልቅ ሆስፒታል ነው፣ ከተማ ውስጥ የሚታወቅ ሆስፒታል ነው። ስለዚህ እሱ አለ በመቶ ሜትር ርቀት ማለት ነው። ከዚህ ደግሞ ወደ አምስት መቶ ሜትር ብንሄድ ደግሞ ብሩክ ክሊኒክ የሚባል አለ። አሁን ካለንበት ሳር ቤት ደግሞ በቅርብ ርቀት በሁለትና በሶስት ኪሎ ሜትሮች ደግሞ ጥቁር አንበሳ ይኖራሉ ለጋር አካባቢ ላይ ያሉ ሆስፒታሎችን ማካለል ይችላል ማለት ነው። ይኸኛው አንደኛ ቫልዩ ነው። ትምህርት ቤት ደግሞ ልጆቻቸውን ማስተማር ሊኖርባቸው ይችላል። ስለዚህ እንዳልኩሽ አሁን ከሆስፒታሉ ሲልክ ሮድ ከሚባለው ሆስፒታል ቀጥሎ ደግሞ ጊብሰ ትምህርት ቤት አለ። ጊብሰ ነው እንግዲህ ይታወቃል፣ ረጅም ዓመት ከተማ ውስጥ የቆየ ትምህርት ቤት ነው። አባድ ትምህርት ቤት አለ፣ መካነ ኢየሱስ አለ። ይህን የምነግርሽ በ200 ሜትር ርቀት ላይ የሚገኝ ማለት ነው። ልጆቻቸውንም በመኪና መሸኘት አይጠበቅባቸውም፣ በግራቸው እዚህ ጋ ቦካ አድርገው ትምህርት ቤት አስገብቶ መምጣት ይችላሉ። አይሲስ ትምህርት ቤት አለ፣ ኦልሞስት አንድ ኪሎ ሜትር ከኛ ጋር ላይ ያለ ትምህርት ቤት ነው። ሶ ትምህርት ቤቶች፣ ሆስፒታሎች በአካባቢ ያለ ማለት ነው። ይሄ ከመሰረተ ልማት አንጻር ስናየው ነው። በተጨማሪ ደግሞ ከሴኪሪቲ አንጻር ምክንያቱም፣ አንድ ሰው ሲኖር ግዴታ ደህንነቱ የተጠበቀ መሆን አለበት። ሶ ስለዚህ ኤምባሲዎች አንደኛ መኖራቸው ጥቅሙ ለዛ ነው ለኤምባሲዎች የሚደረግ ጥበቃ። እዚህ አካባቢ ላይ ለሚኖሩ ሰዎችም በተጨማሪ ጥበቃ ይደረጋል ማለት ነው። ስለዚህ ከሴኪሪቲ አንጻር ደህንነት ማለት ነው፣ ደህንነት ይህንን ከአካባቢው አንፃር ነው የምነግርሽ። እኛም ደህንነቱን የምንጠብቅበት የተለያየ መካኒዝሞች አሉ። ይሄ ከአካባቢው አንፃር ነው። ወደ ህንፃው ስንመጣ ደግሞ እያንዳንዱ ፍሎር ላይ ካሜራዎች አሉ። ምክንያቱም ሌላ ቦታ ያስረከብናቸው ላይ ለምሳሌ ቡልቡላ ላይ ያስረክበናል፣ ከዚህ በፊት እዛ ያስረከብንበት ሳይት ላይ ካሜራዎች አሉ፣ ግዴታ ነው ምክንያቱም ደህንነትሽ መጠበቅ አለበት። ሁለተኛ ደግሞ እያንዳንዱ ላይ ሪክሬሽን ኤሪያው ላይ ራሱ ማንም ሰው አንቺ ጋር መጥቶ እንደፈለገ የሚያገኝሽ አይነት ሳይሆን ቁጭ ብሎ ተስተናግዶ ከዛ በኋላ ወደ ቤትሽ የሚመጣ ይሆናል ማለት ነው። ለአንቺ ያሳውቀን ጥበቃዎች በየፍሎሩ ይኖረናል። እንደዚህ እንደዚህ ነገሮችን ስናያቸው ህንፃው በራሳችን እኛ የምናሟለው የደህንነት አገልግሎት አለ ማለት ነው። በጣም አሪፍ። ስለዚህ የተለያዩ ተቋማትን በቀላሉ ከማግኘት አንስቶ ደህንነታቸውም የተጠበቀ ነው የሚሆነው እዚህ ቦታ ላይ መኖሪያ ቤት ሲገዙ። አሁን ደግሞ እስኪ ወደ ሁለተኛ ወደ መጣሁበት ጉዳይ ኒድ እና ስላዘጋጃችሁት የዲስካውንት ኦፈር ንገረኝ። የተለያዩ የዲስካውንት ኦፈሮች ይዘን መጥተናል። ለምሳሌ አሁን በቤተሰብ ለሚገዙ ሁለት ሶስት ሆነው ለሚገዙ ሰዎች የራሱ የሆነ ዲስካውንት ኦፈሮች ይዘን መጥተናል። ለምሳሌ 50% 60% ለሚከፍሉ ሰዎች የተለያየ የዲስካውንት ኦፈር ይዘመትናል። ለምሳሌ ያህል ልንገርሽና 100% ለሚከፍል ሰው እስከ 15% ከሚከፍለው ላይ ዲስካውንት ያገኛል። ከሙሉ ክፍያው ላይ የ15% ቅናሽ ይኖረዋል ማለት ነው፣ ከሙሉ ክፍያው ላይ ማለት ነው። ከዛ በኋላ ደግሞ እንዳከፋፈሉ እያየን ደግሞ የተለያዩ የዲስካውንት ፓኬጆችን አዘጋጅተናል። ይሄ ለሁለቱም ለሱቆቹም ለመኖሪያ ቤቶቹም ነው፣ ለሱቆቹም ለመኖሪያ ቤቶቹም ከዚህ ከምናዘጋጅ ካዘጋጀ ነው የዲስካውንት ኦፈር፣ በተጨማሪ እንዳልኩሽ በግሩፕ ሲገዙ ደግሞ ሌላ የዲስካውንት ፓኬጅ አለ። ከዚህ ቀደም እንግዲህ በኑሮ በሸገር ወደ ጀንቦሮ ሪል ስቴት መተን ነበረ። ምናልባት ያንን ቪዲዮ ያላዩ ተመልካቾቻችን እስኪ ከአንተ አንድ ሁለት ጀንቦሮ ማን ነው የሚለው እንገራቸው። መልካም ጀንቦሮ ሪል ስቴት ወደ ሪል ስቴቱ ዘርፍ የተቀላቀለው በ2012 ዓ ም ነው ከዛ በፊት ግን ለግንባታዎች ግብአት የሚሆኑትን እንደ ኮንክሪት ሚክስ ወይም ደግሞ አርማታዎች፣ በተጨማሪም ደግሞ ጠጠሮችን በማምረት የሚታወቅ ነው። ምናልባት አዲስ አበባ ከተማ ውስጥ የተሰሩ ትላልቅ ፕሮጀክቶች ውስጥ እነዚህን ግብአቶች በማቅረብ በጣም ይታወቃል። ከዛ በተጨማሪም በደረጃ አንድ ተቋራጭነት የተለያዩ ግንባታዎችን ሲያከናውን የቆየ ድርጅት ነው። ሶ እነዚህን እንደ ግብአት በመጠቀም አንደኛ ሀብት አለው ምክንያቱም ከዚህ በፊት እንዳልኩሽ የተለያዩ ማቴሪያሎች ስናቀርብ ነበረ። አርማታ ማቴሪያል ወይም ደግሞ ኮንክሪት ሚክሶች እንዲሁም ጠጠሮችን ስናቀርብ ነበር። እነሱን እንደ ግብዓት ተጠቅመን ያለንን ደግሞ እውቀት በግንባታ ላይ ያለንን እውቀት ደግሞ እንደሌላ ግብዓት ተጠቅመን በ2012 ዓ ም ወደ ሪልስቴቱ ዘርፍ ተቀላቀልን ማለት ነው። በእነዚህ ከ2012 ጀምሮ እስከ 2017 ዓ ም ባሉት አምስት ዓመታት አምስት ሳይቶችን ግንባታዎችን ማከናወን ችለናል ማለት ነው። አምስት ገንብታችሁ አስረክባችኋል? አራቱን ገንብተን አስረክበናል። አምስተኛው ኦልሞስት አሁን ቻክ ላይ የሚገኝ ነው። ግንባታው ስትራክቸር ግንባታው አልቆ ቻክ ላይ የሚገኝ ነው ማለት ነው። በጣም አሪፍ ነው። መኖሪያ ቤቶችን በምን ያህል ጊዜ ለማስረከብ ነው የሰራችሁ የምትገኙት? የመኖሪያ ቤቶችን የምናስረክበው በሁለት ዓመት ተኩል ነው። አሁን ካለው ጀምሮ በሁለት ዓመት ተኩል ውስጥ የመኖሪያ ቤቶችን እናስረክባለን ነው ነው እኛ በመሰረቱ ከበፊትም ጀምሮ የምናስከፍለው ፕሮግረስ ቤዝድ ነው። የምናስከፍለው ምክንያቱም አንድ ሰው መኖሪያ ቤት የሚሆን የንግድ ቦታዎችን ሲገዛ ግንባታውን እያየ መክፈል አለበት ብለን እናምናለን። አንደኛ ለደንበኛውም ጋራንቲ መስጠት ነው። ምክንያቱም ያልተገነባ ነገር አንቀበልም እ ስለዚህ ጊዜ ይሄዳል፣ ጊዜ በሄደ ቁጥር ደግሞ ኪሳራ ወደኛው ስለሆነ የሚመጣው ፕሮግረስ ቤዝድ ያደረግ ነው። አንደኛ ለደንበኞቹ ጋራንቲ ለመስጠት ነው። እዚህ እየከፈሉ እያዩት ያለበትን። አዎ ማንኛውም ሰው ቀስ ብሎ እየከፈለ እያየ የገነባንበትም ውሎቹ ላይ አሉ። በምን ያህል ደረጃ በምን ያህል የግንባታ ደረጃ መክፈል እንዳለበት ውሉ ላይ ስላለ ያንን እያየ ግንባታው የደረሰበትን ደረጃ እያየ ክፍያውን ማከናወን ይችላል። በጣም አሪፍ ነው። ሰዎች መጀመሪያ በገዙበት ዋጋ ነው የሚቀጥሉት፣ ወይንስ ደግሞ ኢስካሌሽን ካለ ጭማሪ ገንዘብ መጨመር ይኖርባቸዋል? እኛ ላይ ምንም አይነት ፕራይስ ኢስካሌሽን የለውም። አሁን ለምሳሌ ዛሬ ላይ በተዋዋለበት ዋጋ ነው እስከ ሁለት ዓመት ተኩል ድረስ የሚከፍለው። ማቴሪያል ቢጨምር ዶላር ቢጨምር የተለያዩ ምክንያቶች መጥተው ዋጋ ላይ ጭማሪ ቢደረግ ማነው ጭማሪ የሚያደርግ? ፋክተሮች ቢመጡ እኛ ያንን አናስተናግድም። ዛሬ በገዛበት ዋጋ። ምክንያቱም ይህንን ዋጋ ስናወጣ እስከ ሁለት ዓመት ተኩል እስከ ሶስት ዓመት ድረስ ምን ያህል ፕራይስ እስካሌሽን ይኖራል ብለን ጥናት አድርገን ነው። ስለዚህ ምንም አይነት የዋጋ ጭማሪዎች የሉንም፣ ፊክስር ፕራይስ ነው። እስከ ሁለት ዓመት ድረስም እስከሚጨርሱ ድረስ በዚህ ዋጋ ነው የምናስተናግደው። እሺ ዮሐንስ፣ ይህንን ቪዲዮ የሚመለከቱ ተመልካቾቻችን እንዴት ያገኟቸዋል? ምናልባት የሚያገኙን በዋትሳፕም በመደወልም ሊያገኙን ይችላሉ። ስልካችንን ደግሞ እናንተ ጋር እናስቀምጣለን። ሰው በዛ መልኩ ማግኘት ይችላሉ። ከስር ባለው ስልክ እየደወሉ ያገኟቸዋል። አዎ ከስር ባለው ስልክ እየደወሉ እኛም ማግኘት ይችላሉ። ዋትሳፕ ላይ ቴሌግራም ላይ ኖርማል ደግሞ ኮል በማድረግ ሊያገኙን ይችላሉ። በጣም አሪፍ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቼ በጀንበሮ ሪል ስቴት የነበረን ቆይታ ይህንን ይመስል ነበረ። የሱቅ ባለቤት መሆን ለምትፈልጉ እንዲሁም ደግሞ የመኖሪያ አፓርታማ እየፈለጋችሁ ላላችሁ ጀንበሮ የመጀመሪያውን ሞል ሳር ቤት ላይ የገነባ ስለሆነ ይህ እድል እንዳያመልጣችሁ። ላለው ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።